መንገድ ያገኝቻት እሷን ለማግኘት ያደረገችው ሲስተም በጣም የሚገርም ነው። አልተቻለችም በዚህ ስለዚህ እኔ የምለው ሱመያ ከህይወታችን ውጪ ነው። በቃ ምንድን ነው መፈታተል መከፋተል እንደዚህ አድርጋ ነው አታላት ካገኝቻት በኋላ አለቃቅሳባት ምን እንዳለቻት ታላቀም እና አላቀም ብቻ እያለቀሰች ነው እሷ ያደረችው። አሁንም ው እንበዋ እየወረደ ነው ው ወላይም በዋ እየፈሰሰ ነው እያለቀሰች ነው። ምትው ከሆነ ወይዙ ማድረግ ማሳያቸዋለሁ እስኪ አታሳየን ሰይድ አታሳየን ይታየናል፣ ይታየናል ማለት ነው። ይታየናል፣ እንባዋ የሮዛ እንባ ይታየናል። ለዚህ ደግሞ ተጠያቂው አንተ ራስህ ነህ ሰይድ አንተ ራስህ ልትሆን ነው እንጂ የምትችለው ሱመያ አይደለችም። ሲቀጥል ደግሞ ከህይወታችን ውጭ አይባልም። መቻ ግብተህ መቼ ተጋብተህ ነው ከህይወታችን ውጭ የምትለው እንዴ? መቻ ግብተህ መቼ ተጋብተህ ነው ከህይወታችን ውጭ ልትላት የምትችለው ሱመያ እ። አዎ ንግስቷ ደግሞ አትገኝም፣ አትገኝም፣ አትያዝ መንፈስ ናት። አታውቃትም፣ እንዴት አውቃታለሁ ሰኢድ። መንፈስ ናት፣ በቃ መንፈስ ናት። ምናልባት ሱመያን ይጠሏታል። ሱመያን በቃ ኦዲየንስ ማንም እንዲጠላት የሚያደርጉ ስራዎችን እየሰራህ ሊሆን ይችላል። ግን ደግሞ እኛ ሱመያን አንጠላት፣ አንጠላትም ማለት ነው፣ በቃ አንጠላት ምክንያቱም ብዙ ነገሯን አሳጥተህ ብዙ ነገሯን አሳጥተ ያንተ ካደረካት በኋላ ብዙ ነገሮችን ወደ አንተ እንድትሆን ካደረካት በኋላ አሁን ላይ እየተጫወትህባት ያለች ሴት ብትኖር ሱመያ ና ሱመያ ናት። ስለዚህ ሱመያን የምንጠላት ሴቶች አንኖርም አንኖርም። አዎ በጣም ብዙ ብዙ ነገር የሚሉ በሌላ በዘረኝነት በምን የሚያዩ ሰዎች እየጠሏት ይገኛሉ። ይህ ደግሞ ያንተ ውጤት ነው። ከዚያ በመቀጠል ግን ይቅርታ ቤተሰብ፣ ከዚያ በመቀጠል ግን እዚህ ጋር ምሮዛንም እያስለቀስካት ያለው ሰኢድ የአንተ ጥፋትና የአንተ ጥፋት ነው፣ የሱመያ አይደለም። ስለዚህ ሰኢድ ጥፋትህን ጥፋቴ ነው ለማለት ሞክር። ጥፋት እያንዳንዱን ነገር ወደ ሱመያ ልትወስድ አትችልም። በሱመያ ልታሳብብም አትችልም፣ አትችልም። በቃ አንፈቅድልን፣ ሲጀመር አንፈቅድልን ሮዛንም ቢሆኑ ወደዚህ ውስጥ እያስገባህት ያለው ሰኢድ አንተና አንተ ነህ እንጂ ሮዛ እንደዚህ የምታለቅሰው እንደዚህ የምታነባው ራሷ ተነስታ መጣ ፍቅራህ ወዳህ ምናምን አይደለም። አንተ የተለያዩ ጥያቄዎችን ትጠይቃለህ። ከዛ በኋላ ሴቶቹ ፍቅር ውስጥ ሲገቡ ጅራትህን ትቆላለህ። ጅራትህን ትቆላለህ ትቆላለህ። እንደ ምንድን ነው የሚለው ልጁ ስለዚህ ደግሞ ሮዛንም የመንከባከብ ግዴታ እንዳታለቅስ የማድረግ ግዴታ ያለብህ አንተ ነህ ማለት ነው። ሮዛ አንድ ነገር ብትሆን እራሱ ሶማያ አደለችም ተጠያቂዋ። ሶማያ ደግሞ ምንም አላደረገችም። እወድሻለሁ አለች፣ ጓደኛዋ ስለሆነ ስጦታ ሰጠቻት። ስለዚህ አንተ እንጂ ከሴቶች ህይወት ማውጣት ያለብህ ሰይድ አንተ ነህ። ከሶማያ ከሱማያ ህይወት ማውጣት ያለብህ ምክንያቱም ሱማያን እየቀጣት ያለሁ አንተ ነህ። አልፈልጋትም ካልክ እኔ ከሆነ ወርደህ መሸኘት ነው አለቀ። ከዚህ ውጭ ይዞ ማልፋት ብይን ያህል መከራ ማሳየት ማሰቃየት አያስፈልግም ማለት ነው። አለቀ። አያስፈልግም። ልጆችህ እንደማትፈልጋቸው ግልጽ ነው። ብዙ ነገር ብለሃል። ስለ ልጆች ብዙ ነገር ብለሃል። ንግስቷን ብላለች። ስለዚህ መውጣት ነው ያለብህ። ሰላም ቤተሰብ፣ ሰላም ሰላም፣ ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች ውድ ኤልትራ ውድ ኢትዮጵያውያን ና ኤልትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ወይ ያላችሁበት የአለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ በተለመደው በንግስት ሱመያ ጉዳይ ነው የመጣት ማለት ነው። ያው ሰይድ ሴቶችን እያለቅ እያስለቀሰ እያላቀሰ ይገኛል ማለት ነው። እያስለቀሰ እያላቀሰ ነው የሚገኘው ማለት ነው። ስለዚህ ሰይድ ወደ ራስህ ተመለስ ወደ ራስህ ተመለስ። ሽማግሌ ልልክ ነበር ምናምን ምናምን ልጅቱ የዋህ መሆኗን አይቶ ሮዛ የዋህናት ብሎ እየተጫወተባት ያለው ሰኢድ እንጂ ሱመያ አደለች። ሱመያ አደለች። ራስህ ነ ሰኢድ በልጅቷ ህይወት ላይ እየተጫወትክ ያለው እንጂ ሱመያ አደለች። ልጅቷ እንደዚህ እንድታለቅስ፣ ሮዛ እንደዚህ እንድታለቅስ ያደረካት ያለው አንተ ነህ። ወደ ፍቅር ውስጥ ከገባችም ፍቅር ውስጥ እንድትገባ ያደረካት አንተ ነህ ሰኢድ፣ በቃ አንተ ነህ ራስህ

ብሶ ሰልታለልሽ ምን ግዜ አለሽ? ስጦታ አይደለም። በቃ ሱመያ፣ እኔም ወዳለው። ሁለተኛ እኔ ሱመያ በጣም ወደ፣ ከዛ እኔ አላገባም። በቃ አያችሁ አይደል? ስለዚህ አትፈልግም ሮዛ። አሁን የጓደኛውን ባል ማግባት አትፈልግም። ወደዚህ ነገር እንድትገባ ደግሞ ሰኢድ አድርግሀታል። በቃ ወደዚህ ስሜት እንድትገባ ደግሞ ሰኢድ አድርግሀታል። ለምን የዋህነት ምስኪናት። ስለዚህ ሱመያናት የጎዳቻት አትበል። የጎዳሃት ሰኢድ አንተ ራስህ ነህ። የጎዳሃት አንተ ራስህ ነህ። ሰኢድ አንተ ራስህ ነህ እንዴ! ስለዚህ ሱመያ ናት፣ ሱመያ መጣ አግኝታት፣ የሆነ የሆነ ነገር ብላት፣ ስጦታ ሰጣት፣ በስጦታ መልኩ ተቀይራ፣ ስጦታ ስለሰጠቻት በዚያ ነገር ተቀይራ፣ በዚያ ነገር ማለት የሆነ እንደ ሸም ይዟት፣ የሆነ ውለታ ይዟት አይነት ነገር አታውራ፣ እንደዚህ አይነት ነገር አታውራ ማለት ነው ሰኢድ። አያስፈልግም እንደዚያ ማውራት። በቃ ሱመያ ሮዛን የምትከልክልበት የራሷ ምክንያት አላት። እኛ ብዙዎቻችን ቀንታ ሊመስለን ይችላል ግን ደግሞ ሰይድ ሱመያ ቀንታ እንዳልሆነ ይህን የምታደርገው በደንብ አድርገህ ታውቃለህ። ሱመያ ቀንታ እንዳልሆነ ይህንን የምታደርገው በደንብ ታውቃለህ ሰይድ ምክንያቱም ሱመያ ቀንታ ሳይሆን ይህን የምታደርገው ሮዛ እንድትጎዳ ስለማትፈልግ ነው። የሮዛ የዋህ ስለሆነች ደግ ስለሆነች ሩህሩህ ስለሆነች እዚያ ውስጥ ገብታ እንድትጎዳ ስለማትፈልግ ነው። ምክንያቱም ሱመያ አንተን በደንብ ስለምታውቅ በቃ ከዚያ ውጭ ጓደኛዋ ስለሆነች እርግጠኛ ነኝ ለሱመያ ደስ ይላታል። በፍቅር በፍቅር እንኖራለን ብላ ታስባለች ብዬ አስባለሁ። ነገር ግን እሮዛ እንድትጎዳ አትፈልግም ሱመያ። ዋናው ትልቁ ቁም ነገር ይሄ ነው ማለት ነው። ስለዚህ በስጦታው በምናምኑ ምናምኑ ነገር አታሳብ። ሁለተኛ ደግሞ ከህይወታችን ውጭ አይባልም። ከህይወት እንድትወጣ ማድረግ ያለብህ አንተ ነህ በመጀመሪያ በቃ ኒካውን አውርደህ ሂጂ ማለት ትችላለህ። አለቀ። መጀመሪያም እየተጫወትክባት ስለሆነ አሁንም እየተጫወትክባት ስለሆነ ማንም የላትም ብለህ ማለት ነው። ማንም የላትም ብለህ ነው ሰኢድ፣ የምትጫወትበት ስለዚህ ማስወጣት ነው። አለቀ። በቃ ሀብቷን፣ ድርሻዋን ሰጠህ፣ የለፋችበትን ላቧን ጠብ ያደረገችበትን ሰጠህ፣ ሂጂ ማለት ትችላለህ። ከዚያ አንተ እንደፈለግ የፈለግከውን አስለቅስ፣ የፈለግከውን አስደስት። ምክንያቱም አንተ ሴቶችን ማስለቀስ፣ ሴቶችን ማሰቃየት፣ ሴቶችን ስራ ስለሆነ ሰይድ ማለት ነው። በቃ የዛሬ መልእክቴ ነው ሊሆን የሚችለው ማለት ነው። ቤተሰብ በነገራችን ላይ ላይክ አርጋችኋል፣ ሰብስክራይበርስ ሳርጋችኋል፣ አበረታቶኝ ማለት ነው የምወደው በዚያው አጋጣሚ ማለት የምፈልገው ማለት ነው። ቤተሰብ እና ለሰይድ አድርሱልኝ፣ የምሬ ነው አድርሱልኝ። እረፍ ሰይድ እረፍ እንዴ ሮዛም በጣም ነው የምታለቅሰው። ይሄ እንድታለቅስ እንድታነባ እያደረካት ያለውም አንተ ነህ፣ ሰበቡ አንተ ነህ፣ ምክንያቱ አንተ ነህ። በቃ ለእያንዳንዱ ነገር ራስ ተጠያቂ ነህ። ስለዚህ ረፍ ሰኢድ። እንዴ እንዳይቆጭሽ ይችላል። እንዴ አይቆጨኝም ካለች አይቆጫትም። በቃ ሶማያንን ትወዳታለች። የሶማያ ህይወት ውስጥ መግባት አትፈልግም። ሶማያ ደግሞ ሮዛ እንድትጎዳ አትፈልግም። ስለዚህ በቃ ታዋት ትኖርበት። ሰው የዛሬ መልእክት የቤተሰብን ማለት ነው የምፈልገው። ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ። ስላልቆረጠላት አሁን አይደለም። እዚህ እኛም መከታተል ይቅርና እንትን ራሱ መምጣቷ የማይቀር ነው። በኋላ እኔ እናንተ ተጋብተን አንድ ላይ እንኳን ብንኖር አልጋ ላይ ሁላ የምትመጣብን ይመስለኛል ነው የምትለው ትመጣብናለች። እኔ ፈርቻለሁ። እና እኛ መከታተል ራሱ አታቆም። እቺ የዋነች እንደነገርኳችሁ፣ ምስኪን ነች። ወደ ነድዋት ነው የምትሄደው።